ሰላም ጤና ይስጠልን የዲጂታል እስከበር ቤተሰቦች እንዴት ናቸው። ዛሬ ደግሞ በተለይ ሰሞኑን በተለያዩ ማህበራዊ ሚዲያ ላይ አነጋጋሪ ስለሆኑ ስለ ፖፖ ላይቭ ሶሻል ሚዲያ ፕላትፎርም አንዳንድ ነገሮችን ለማውራት እሞክራለሁ። ይህ ሶሻል ሚዲያ ፕላትፎርም ከባዕድ አምልኮ ጋ ይገናኛልን የሚሉትን መጨረሻ ላይ መልስ ያገኝ። መጀመሪያ ስለ ፖፖ ላይቭ አመጣጡና ፊውቸሮቹ ምን ይመስላሉ እንዲሁም አሁን ላይ አፕሊኬሽኑ የት ይገኛል የሚሉትን አጠራርጊ ለማውራት እሞክራለሁ። በዚህ መሰረት ፖፖ ላይ በይፋ ገበያውን የተቀላቀለበት በግሪጎሪያን ካላንደር ሜ 26 2022 ሲሆን የዚህም ካምፓኒ ባለቤት ቪሾ ተባለ የግል ኩባንያ በሀገር ሲንጋፖር በሰፊ የመጀመሪያውን ቤዛ ጉ እስካሁን ጀመረ መረጃዎች ያሳያል። ይህም በአፕል ስቶር እና በፕሌይ ስቶር ላይ የሚገኙ ለተለያዩ ሶሻል ኢንተርቴንመንቶች እና ለጌሚንግ ታስቦ በዛ ላይ ትኩረት አድርጎ የመጣ ሲሆን፣ አጠቃላይ ጥቅሙን ስናይ ለተለያዩ ማስታወቂያዎች ሊሆን ይችላል እንዲሁም ሞኒታይዜሽን ወይም ገንዘብ ለማግኛ ዘዴ የሚጠቀሙ ፊቸሮችን አጠራርጉ ለማየት ያክል አንደኛ ላይፍ ስትሪሚንጉ፣ እንዲሁም ጌሚንግ ኢንተራክቲቭ ቻት መኖሩ፣ እንዲሁም እነዚህ ፒኬ ባትርስ ወይም የተለያዩ ጌሞች ባትሎች ያሉበት፣ እንዲሁም ኮሚኒቲ ቤዝድ ሆኖ ቢውልድ የሆነ እነዚህ ፊቸሮቹ ሲሆኑ የመጀመሪያው ላይፍ ስትሪሚንግ ስናይ የተለያዩ በሁለት መልኩ ላይፍ ስትሪም ሊደረግ ይችላል። በቪዲዮ መልክ ሊሆን ይችላል እንዲሁም በኦዲዮ ወይም ፓርቲ በሚሉት አማካኝነት ላይቭ ስትሪሚንግ ክሬት የምናደርግበት አንዱ ፊቸሩ ነው። ሁለተኛው ጌሚንግ የተለያዩ ፒኬ ፍሬንድ ፒኬ፣ ቲም ፒኬ የሚባሉ የተለያዩ ጌሚንግ ስታይሎች በውስጡ ያካተተ መሆኑ፣ ይህም አንዱ ለየት የሚያደርገው ፊቸሩ። በሶስተኛ ደረጃ ቻት ለማድረግ ወይም ደግሞ በኢንቦክስ ሊሆን ይችላል ወይም ኦፊሻሊ ዘጋ ኢንተራክት ላይ በሚያደርጉ ሰዓት የተለያዩ ኢንተራክሽኖችን ለመላክ ቻት ለማድረግ የሚያገለግል አፕሊኬሽን ነው። በመጨረሻም ይሄ ኮሚኒቲ ፖሊሲዎችን በምንጥስበት ጊዜ ወይም ደግሞ አግባብነት የሌላቸው ሐራስመንቶችን ሴክሹአል ኮንቴንቶችን እዛ ጋ ሼር በምናደርግበት ጊዜ እሱንም ተከታትሎ አፕሊኬሽኑ አውቶማቲካሊ በአርቲፊሻል ኢንቴሊጀንስ ኮንትሮሊንግ አማካኝነት እነሱን ሃይድ በማድረግ ብሎክ በማድረግ እንዲሁም የተለያዩ የቪዲዮ ምስሎች እንቅስቃሴዎችን እዛ ጋር አክት በምናደርግበት ጊዜ ላይቭ ስትሪም በማስወጣት በመቅጣት፣ በተለያዩ ዘዴዎች የሚያስተዳድርበት ሌላኛው መንገድ ነው። ሞኔታይዜሽን ስና በሞኔታይዜሽን በኩል የተለያዩ ቨርቹዋል ጊፍቶች እንዲሁም በተለያዩ ስቲከር አማካኝነት ተዘጋጅቶላቸው ተመጣጣኝ የሆነ ክፍያ የምናገኙበት እንዲሁም የተለያዩ የማስታወቂያ ገቢዎችን የምናገኙበት ሲስተሙን በእኛ ማስታወቂያዎችን ተጠቅሞ እንዲሁም የተለያዩ ኮይኖችን ሴል በማድረግ በተለያዩ ማስታወቂያ ዘዴዎች ውስጥ አድ በማድረግ ቲሞች ሊሆን ይችላል፣ ሁም ኢንቫይት በማድረግ ለሁሉም ተደራሽ በማድረግ በቀላሉ ገቢ የምናገኝበት የሞኔታይዜሽን ሲስተም ነው። ሌላው ለየት የሚያደርገው ከሌሎቹ አፕሊኬሽኖች ላይቭ በመቀመጥ ሊሆን ይችላል፣ በፓርቲ ወይም በቪዲዮ ላይቭ ስትሪሚንግ የሚቀመጥበት ሰዓት ገቢ የምናገኝበት ሜካኒዝሙ ምናልባት ከሌላው ለየት ሊያደርገው ይችላል። አንዳንድ ፕላትፎርሞች ቪዲዮ ሽር በማድረግ በቪውወርስ በተለያዩ ኢንተራክሽን አማካኝነት በተለያዩ ጊፍቶች ቪድዮን ሰው ሲወደው ወይም ጊፍት በመስጠት ይሄኛው ግን ላይ የት የሚያደርገው ላይቭ ላይ ስለተቀመጡ ብቻ ክፍያ መፈጸሙ፣ እንዲሁም በፓርቲ ወይም በገስት በኩል ገብተው እዛ ጋር በሚቀመጡበት ሰዓት ለአስራ አምስት ደቂቃ ሊሆን ይችላል ለአንድ ሰዓት ሊሆን ይችላል፣ እዛ ላይ በመቆየት ገቢ የምናገኝበት ሜካኒዝም። ፖፑላሪቲውን ስናይ ሜይንሊ በኤዥያ ሀገሮች በጣም በሰፊው ተንሰራፍቶ የሚገኙና አሁን ላይ በሁሉም ሀገራት ላይ ሚሊየንስ ተከታይን እያበዛ እንግዲህ ለምሳሌ እንደ ኢንዶኔዥያ፣ ኢንዲያ እንዲሁም ፊሊፒንስ አካባቢ ላይ በሰፊው የሚታወቅና ከዛም መነሻ ሰፊ እየተዋወቀ ያለ አፕሊኬሽን ነው። ምንም መነሻው ሲንጋፖር ነው ተብሎ ቢታሰብም አሁን ላይ ግዛቱን አስፋቱ በሚድል ኢስት እና በአፍሪካን ከንትሪ በቀላሉ አክሰስ የሚደረግበት ሜካኒዝም አለ ማለት ነው። ሌላውና የመጨረሻው ሴፍቲ እና ሞዴሬሽን የምንለው ነው። የተለያዩ ጋይድላይኖች አሉት በውስጡ አጠቃቀማችን ላይ እንግዲህ ፖፖላይ ኮሚኒቲ ስታንዳርዶችም አሉት። እነዚን ሪፖርት በማድረግ ሊሆን ይችላል በተለያዩ ፖሊሲዎች ኮሚኒኬት በማድረግ ፖሊሲዎችን ማኔጅ የምናደርግበት እና እንዲሁም የተለያዩ ጥሩ የሆነ ኤንቫይሮንመንታል ሴፍቲ ወይም ሳይበር አታኮች ራሳችንን በቱ አውተንቲኬሽን ሪኮግናይዜሽን ወይም ፌስ አውተንቲኬሽን በሚላቸው ሜካኒዝሞች በቀላሉ ሴፍቲያችንንም ሴኪሪቲያችን የምንጠብቅበት መካኒዝም አለ። ሌላው ደግሞ ያልሆኑ ፋይሎችስካች በሚኖሩ ሰዓት እነሱን ሪፖርት በማድረግ ወደ ፕላትፎርም ኦነሮች ወይም ቲሞች በመላክ ሰፖርት ማግኘት እንዲሁም በኦንላይን እገዛ ማግኘት የሚቸንባቸው ብዙ መካኒዝሞች አሉ። ዋና የመጨረሻ የቻለንጅ የምናየው ምንድነው? የሆነ ፌር የሆነ ሞኒታይዜሽን ሲስተሙ ላይ ትንሽ ይጎላል ተብሎ ይታሰባል። ለምሳሌ ጾታን ቤዝድ ያደረገ ለሴቶች መሆኑ የተሻለ ክፍያ ያለ መስጠት ሊሆን ይችላል በማበረታታት ይታወቃል። ሲስተሙ ሜይቢ ለወንዶች የተወሰነ በኢንቫይቴሽንና በተለያዩ መካኒዝሞች ገቢ የሚያገኙበት ሁኔታ እንዳለ ከአደረገ ዳሰሳና ጥናት ለማየት ችለናል። በተረፈ ሴቶችን ያበረታታል በኮሚሽን ሬትም የተሻለ አድርጎ በተለይ በሚያገኙት የላይቭ ስትሪሚንግ ላይ ላይ በሚቆዩበት ሰዓት የሚያገኙት ክፍያ ከሌሎቹ ሞር በበለጠ ሁኔታ ሴቶችን ይደግፋል ማለት ነው። አሁን ላይ ይህ አፕሊኬሽን በጉግልና በአፕል ምርቶች ላይ በሁሉ የሚገኝ ሲሆን በቀላሉ ዳውንሎድ አድርገን ኢንቫይት በመደራረግ ሊሆን ይችላል ይሆን ትክክለኛ ከሶርሱ በማውረድ ወይም ትክክለኛ ተጠቃሚዎች ኢንቫይት በማድረግ ሊንኩን ሊችሉትና ሊጠቀሙበት ሊገለገሉበት ይችላሉ ማለት ነው። በመጨረሻም እንደ መግቢያ ላይ እንዳወራሁት ከሆነ ን ፖፖ ላይ ባዕድ አምልኮ ወይም ከሰይጣን ጋር ወይም ከተለያዩ ነገሮች ጋር ከሃይማኖት ነክ ነገሮች ጋር ይገናኛል። ብዙ ፕላትፎርሞችን አይቻለሁ። ለምሳሌ ክሪፕቶ ከረንሲ ዋሌቶች አሉ። እነ ቢትኮይን እነ ባህላል ክሪፕቶ የሚባሉ አሉ። ብዙ ነገሮች አሉ። ሽያው ላይ በሰፊ የሚጠቀሙበት አፕሊኬሽኖች አሉ። እንዲሁም አሁን ላይ ይሄ ፎሬን ከረንሲ እና በተለያዩ ሜቴዶች ሁሉንም ስናየው ምንም የማይዳሰሱ የማይጨበጡ ነገር ግን በፕላትፎርም ደረጃ በሶፍትዌር በጣም ደቨሎፕ ተደርገው በተለያዩ ብሎክቼኖች እና በሰኪሪቲ ሲስተሞች በጣም ኢንተግሬት ሆኖ ዓለም ላይ እንደ መገበያያም እንደ መሻሻጫም እየተጠቀሙበት ያሉ በጣም ዲጂታል ፋይናንስ የምንለው በሰፊው ተንሰራፍቶ የሚገኙበት ደረጃ ላይ ያለ ዓለም እዚህ ውድድር ላይ ባለበት ሰዓት እያንዳንድን አፕሊኬሽን ወደ ሀገራችን አፍሪካ ወይም ኢትዮጵያ ሲመጣ ከሰይጣን እና ከባዕድ አምልኮ ጋር እያየን የተሻገር ከሆነ የትም አንደርስ ብዬ ነው ማሆ ምክንያቱም አሁን ላይ የብር ኖቶች ዲጂታል ከረንሲ እየተቀየረ እንደመሆኑ መጠን ስ እንደምታዩ የተለያዩ አፕሊኬሽኖች በሀገራችን እንኳ ዲጂታል ፋይናንሲንግ በሰፊው ሁን እየታወቀ ስለመጣ እንጂ ውጭ አለም ላይ በጣም የተለመደ እና ኮመን የሆነ የፋይናንሻል ኤክስቼንጅ ሜትር ነው ያለው። እና እስካሁን ድረስ ባየሁት ዳሰሳ ሆነ በጠናው ጥናት አንዳንድ ከባዕድ አምልኮ ጋር የማየት ነገሮች ጊፍቶች ቤዝድ አድርገን እዛ ጋር ከስተመሮች ወይም ደግሞ እንደኛ አይነት ተጠቃሚዎቹ እዛ ላይ በሚያደርጉት ከፍለው በሚያስቀምጡት የአበባ ጊፍት ሊሆን ይችላል። የተለያዩ ጊፍት መካኒዝሞች፣ እነዛን ጊፍቶች ጂአይ ኤፍ ላይ የራሳቸው ስም ሰጥተን ከባዕድ አምልኮ ጋር አያይዘን የምንሰራቸውን ነገሮች እዛ ጋር ስናይ ይሄማ ከዚህኛው ሃይማኖት ጋር ይገናኛል፣ ይሄ ከስልምና፣ ይሄ ከክርስትና፣ ይሄ ከቡድዝም ከሌላ ሃይማኖት ተከታዮች ጋር ይገናኛል፣ ብለን ካሰብን ሜይ ቢ ከሲስተሙ ቀጥታ ደቨሎፕ ተደርገው ፐርፐዝሊ ለዚህኛው ሃይማኖት ነው የሚያገለግለው የሚል ምንጭ እስካላየን ድረስ ወይም ደግሞ ዳታው አናላይዝ አድርጎ እንደ ሶፍትዌር አልጎሪዝም ወይም እንደ ፕሮግራመሮች ካርቦት በባለሙያ በደንብ ተመርምሮ ሪሊ ዓላማው ከዚህ ጋር የተገናኘ ነው፣ ሁለተኛ ደግሞ ሙሉ ማስታወቂያውን ከዚህ ጋር ብቻ ነው የሚገኙ ብለን እስካላጠናና እስካልደረስንበት ነገር አንድ ነገር ተነስተን ከሰይጣን ጋር ማያያዝ ከባዕድ አምልኮ ጋር ማያያዝ አፕሊኬሽን በፍጹም የሁሉንም አፕሊኬሽኖች አለመጠቀም ነው የሚሻለው ብለን እንደማስተማር። ምክንያቱም ፌስቡክ ልጅ ለምሳሌ ሊሆን ይችላል። የጉግል ምርቶች ሊሆን ይችላሉ። የቲክታክ እንዲሁም ሌሎች ሶሻል ሚዲያ ቦቲ ሊሆን ይችላል። በያገሩ የምንጠቀምባቸውና ዊቻት ቻይን ውስጥ የሚታወቁ ፕላትፎርሞች አሉ። እንደ ዋትሳፕ ሁሉንም አፕሊኬሽን ጠቅለል አርገን ስናይ የሁሉም ሃይማኖት እንጂ ተከታይ እንጂ የሚጠቀምባቸው የእስልምና፣ የክርስትና፣ የቡድሂዝም ወይም አንድ ሃይማኖት ብለን መደምደም አንችልም። ሁሉም ይጠቀምበታል። ብቻ ምንድነው በጣም የሚታወቁ በጣም የማንፈልጋቸው ከሃይማኖታችን ከሚያጋጩ ነገሮች ካሉ ለምሳሌ ቁማር ማስያዝ ይችላል። እንዲሁም ደግሞ ከወለድ ጋር ሌት የሆኑ ነገሮችን አስወግደን ትክክለኛውን ወይም በአንድ መስኮት እንደምንለው በምን ፈልጋቸው አገልግሎቶች ላይ ብቻ ልት መጠቀም እንጂ ወይ ደግሞ የራሳችንን አፕሊኬሽን ዴቨሎፕ አድርገን ሶሻል ሚዲያ ፕላትፎርም እስካልተጠቀምን ድረስ ሁሉም ነገር ከሰይጣን ጋር መፈረጁ ይከብዳል። እንግዲህ በእነዚህና በተለያዩ ምክንያቶች ፖፖን ከባዕድ አምልኮ ጋር ማያያዝ ተገቢ አይደለም በሚለው ሀሳቢን ለመቋጨት ሞክራለሁ። አመሰግናለሁ።